እጅግ በሚያስፈራው በመከላከያዎች ካምፕ ገብቻለሁኝ። ሚስጥራዊ ቅርስን ፍለጋ በኃይል ከገዳሙ የነጠቁት የምዕራብ እዝ ማዘዣ ውስጥ ገብቻለሁኝ። በዚህ ታምራ አሳያችኋለሁ። ከዚህ በስተጀርባ ያለው ስውር ሴራም ምንድን ነው? ዓለም ላይ አሉ የሚባሉ የሚስጥር ማኅበራት ዓለምን የሚያሽከረክሩና የሚዘውሩ እነርሱ በሚወስኑት ውሳኔ ያንዳንዳችን ስምንት ቢሊየን የዓለም ህዝብ ላይ እጣፈንታቸውን የሚወስኑ ሰዎች የጽዋ ማባራት እና ኦፒስዴ የመሳሰሉት ከዚህ ነገር ጋር የሚያገናኛቸው ከኢትዮጵያ ቅርሶችና ታሪኮች ጋር የሚያዋህዳቸውና የሚፈልጉት ነገር ስምንድን ነው የሚለውን በሰፊው ይላችኋለሁ። እጅግ አድካሚና ሰልች እጅግም ታምራዊና ድንቅ ነገር እጅግም ለማመን የሚከብድና ይሄ ያለ እንዴ ብሎ ለመገመት እጅግም የሚያዳግት ታምርን እያየሁ እገኛለሁኝ። በፍለጋ ወቅት ያገኘሁትን የገጠመኝን ለእናንተ ለአድማጭ ለተመልካቾች ተመልካቾቼ በሚመጥን መልኩ እያቀረብኩላችሁ እገኛለሁ። ሀገራችን የምስጢር ዶሴናት ስንል እንዲሁ ሳናያት ሳንሰማት፣ ሳናስተውላት ሳንዳስስና ሳንቀምሳት ቀርተን እንጂ እውነትም አገራችን የሚስጥር ዱሴናት ለሺ ዘመናት የተሸሸገ ማንነቷን ለመግለጥ ተነስቻለሁኝ። በገዳማትና በአድባራት በጥንታዊ ቦታዎች ሁሉ እዞራለሁ፣ እሄዳለሁ። በሀገርና በውጭ ያሉ ቅርሶቻችንን ለመመርመር ሞክራለሁ። ሰላም! በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ እንደ ምን ቆይታችሁኛል? በስራዎቼ ወቅት በፍለጋዬ ጊዜ ያገኘሁትንና የሰማሁትን ለህዝብ ለመመን ለትውልድና ለሀገር ይጠቅማል ብዬ ያሰብኩትን ይዤላችሁ እየቀረብኩ ነኝ። ባለፈው ፍለጋዊ ወቅት የያዕቆብ ዘሮች የሆኑትን ውሉ ደደደካውያን የቀዝቃዛው አገር ሰዎች እጅግ ታምራዊና ሚስጢራዊ የሆነ ማንነታቸው መንፈስ ቅዱስ የሞላባቸውና የዘር አረጋቸውን ለሁለትና ለሶስት ሺህ ዓመታት በላይ መጀመሪያ በአፋር ከዛም ከአፋር ወደ ሰሜን ኢትዮጵያ አካባቢ ለበርካታ ዘመናት ራሳቸውን ሸሽገው ራሳቸውን ሰውረው እጅግ በጥበብና በረቂቅ ማንነታቸው ከዓለም ተሰውረው እናም ከዓለም ሸሽተው የአብርሃም ዘርነታቸውን እንደያዙ ሳይቀላቅሉና ሳይደባለቁ የቆባውያን ነገደ እስራኤሎች ዛሬም በኢትዮጵያ ምድር አሉ። አኗኗራቸው እንደ ብሔረ ብፁዓንና ብሔረ ሕያዋን ረጅም አዝማናትን የሚኖሩ ተንኮል፣ ክፋት፣ ምቀኝነት የሌለባቸው አኗኗራቸው እንደ መላይክት የሆነ በጸጋ መንፈስ ቅዱስ በላያቸው ላይ የመላና የኢትዮጵያን እጅግ ታምራት ቅርስን የያዙ የሚያስደንቁ ህዝቦች ናቸው። ስለ እነዚህ የያዕቆብ ዘሮች በሰፊው የምነግራችሁ ነገር እንዳለኝ አስታውሻችኋለሁ። ከቅዱሱ ጽዋ ጋር፣ ከታቦተ ጽዮን ጋር፣ ከተለያዩ ሚስጥራዊ ሆኑ ቅርሶች ጋር እነ ቀጸላ መንግስት፣ መንበረ መንግስት፣ እነ ህገ መንግስትና የመሳሰሉትን ነገሮች ዛሬም ከታቦተ ጽዮን ጋር ስለመጡ ሚስጥራዊ ቅርሶችና ታላላቅ የሆኑ ኃይልና እጅግ ከፍተኛ የሆነ ፓወርን የሚያወጡትን ሚስጢራዊ ቅርሶችን በውስጣቸው ይዘው በአናብርት በአናብስት በመላእክት እየተጠበቁ የሚኖሩ ነገዳያ የቆባውያን ሲአይ አንድ ታላቅ ፕሮጀክትን ሰሞኑን ይፋ አድርጎ ነበረም። ይህም ፕሮጀክት ሰንስትሪክት የሚባል ነው። በሪሞት ቪሮሮቹ ወይም ደግሞ ከአንድ ቦታ ሆኖ ሌላ ቦታ የሚከናወንና የሚፈጸም ድርጊትን ያያሉ ተብሎ በሚታሰቡ ባለ ተሰጦ ምጡቃን አእምሮዎች እነርሱን ተጠቅመው ሚሊየን ዶላሮችን አውጥተው ፕሮጀክት ሰንስትሪክትን ይፋ አድርገዋል። ታቦተ ጽዮን ጋር በተያያዘ በቀዝቃዛ ቦታ በመላይክት ጥበቃ እጅግን በረቀቀ ሕዝቦች መካከል ትገኛለች። ይችላል ለመሆኑ ይህ በከፊል እውነት የሆነው እጅግ ሚስጥራዊ የሆነው የፕሮጀክት ሰንስትሪክት ስትሪክት ሐሳብን የሚያረጋግጥ እውነት እንዳለ እነግራችኋለሁኝ ይህንን እና ሌሎችን ፍለጋ በሄድኩበትና በተጠራሁበት ወቅት ያጋጠመኝን ከአባ ፍቅረ ማርያም ቤት ከጎጇ ጀርባ ስራዋን ተከትዬ በምጓዝበት ጊዜ እጅግ ሚስጥራዊ የሆነ ሀበ ቅዱሳን ማይበር ዘይወስደኒ ሊተፍኖ ተጻርቃን በእንተ እግዚአብሔር ወጥን በእንተ ሰማይ ርግብ ታረይኒ ፍኖ ፍኖቴ የሚለው በጊዜ የተጻፈው ለበርካታ ሺህ ዓመታት የቆየ የሚመስለው የወየበና በርካታ ዓመታትን ያሳለፈው ወደ ቅዱሳን ማኅበር የሚወስደኝን መንገድ በእግዚአብሔር መሪነት ጀምራለሁ፣ መንገዴንም የሰማይ ርግብ ታሳየኛለች የሚለው እጅግ ሚስጢራዊ የሆነውን ቃል ተከትዬ ነበረም የተጓዝኩት። ከዛም አባ ፍቅረ ማርያም ወደዚህ ወደ የባብ ኢየሱስ ገዳም ልከውኛል። ከየባብ ኢየሱስ ለዘታሰሶ መጽሐፈ ጥበብ እምዘ የተባለ ጥበቡ ትረክቦ በማለት ሚስጥራቸውን ነግረውኛል። ተፈልገውን የጥበብ መጽሐፍ ጥበቡ ወደሚባል ሰው ብታቀና ይነግራል። ከዛም ወደ ይባብ ኢየሱስ አቅና ብለውኛል። ወደ ይባብ ኢየሱስ አቅንቻለሁ። በዚህ ምኒን ታላቅ ሰው ፍለጋ በማድረግበት አሰሳና ፍለጋ የወቅት አንድ ቦታ ጠቁመውኛል። ይህንም በወታደሮች በጉልበትና በኃይል የተያዘው ካምፕ ነው። እጅግ ሚስጥራዊ የሆኑ ዋሻዎችና ታምራትና ድንቅ ድንቅ ነገሮች አሉበት ተብሎ የሚታሰቡበት ቦታ የምራብ እዝ በመባል የሚታወቀው የመከላከያ ካምፕ በመሆን በጉልበት ተይዟል። ወደዚህ ውስጥ ለመግባት አስቤያለሁ። የአባት አደራ አለብኝና ወደፊት መጓዝ፣ መፈለግ፣ ማግኘት፣ መቧጠጥ፣ መፈለግ፣ መፈለግ፣ መፈለግ። በወታደሮች ካምፕ አካባቢ ቆሚያለሁኝ። ራቅ ብዬ ከፍተኛ የሆኑ የሳር ክምሮች ባሉበት ተሸሽጌ እረኞችን ለዋጋቸው ከነርሱ መረጃ ለጠይቅ አባብላቸው ጀመረ። ኖስኪ አልኳቸው። ገናም የ11 የ10 ዓመት ህጻናት የሚሆኑ እኒህ እረኞች፣ ስለዚህ ቦታ ምን የምታውቁት ነገር አለ ብዬ ስጠይቃቸው፣ አረጋሸ እኮ ወታደር ነው የሚኖርበት በማለት መለሱልኝ። ምን አይነት ወታደሮች? አረኛ፣ አናውቅም ግን መኪናም ያልፋል። በዚህ ትልልቅ ጥይት የያዘ መኪና በዚህ ይሄዳል እና ይሄ ወደዚህ መግባት አንችልም፣ ከብቶቻችንም እንዳይገቡ ታጥሯል አሉኝ እረኞችም። በዚህ አካባቢ የሚመጡና የሚያስሱ ወታደሮች ይኖራሉ አልኳቸው። አዎ፣ በፈረቃ በፈረቃ ይመጣሉ፣ በዚህ ይዞራሉ፣ እኛን ወደዚህ እንዳንጠጋ ያስፈራሩናል አሉኝ እኒህ እረኞች። በስንት ሰዓት በስንት ሰዓት ይመጣሉ አልኳቸው እነርሱን በማባበል መረጃ ለመቀበል እየሞከርኩኝ እዛ ከቆጡ ላይ ሆኖ እኮ ነው የሚሆን አሉን የወታደሮችን የዋርድያ መጠበቂያ በእጃቸው እየጠቁምኝ ቆርቆሮ በቆርቆሮ የተሰራች መሰላል ያላት ከፍታ ላይ ሆነው ዙሪያ ገቦ ለመመልከትና ለማየት የሚያስችላቸው ቦታ ላይ እንዳሉም መቼ መቼ ይወርዳሉ ታዲያ ስንት ሰዓት ይወርዳሉ አልኳቸው ከዛ ከላይ ያለው አይወርድም ስምንት ሰዓት ላይ መጥቶ ሌላ ይቀይረዋል። ሌሎች ግን በዚህ ይዞራሉ፣ በአራት ሰዓትም በስምንት ሰዓትም በአስር ሰዓትም ይመጣሉ፣ በዚህ ግን እኛን አያስቆሙንም አሉ፣ ደስ በሚል የእረኞች ያነጋገር ዘዬ። ከዛም ተቀምጬ ዙሪያ ገባውን መለከት ጀመረ። ወታደሮች የሚወጡበትና የሚገቡበትን ዋርድያው ትኩረት የሚያደርግባቸውን አካባቢዎች በአትኩሮት መለከት ጀመረ። በእርግጥ ይህ ለሕይወቴ እጅግ በጣም ከባድና የማይወሰን ውሳኔ እንደወሰን ካቃልሁኝ መግባቴ በፍጹም ምልክት ሊሆን አይችልም። ነገር ግን አማራጭ የለኝም። መግባት መቻል አለብኝ። እዚህ ገብቼ ነገሮችን ማየት አለብኝ። እዚህ ገብቼ ከአባቶች ጋር ሚስጥር መካፈል አለብኝ ብዬ ወስኛለሁ። እግዚአብሔር ከብዙ መከራና ችግር እንዳወጣኝ አቃልሁኝ። ከተንኮል ሳይሆን ከቅንነት፣ ከክፋት ሳይሆን ሁሉን ነገር ለው ከማለት ግልፍተኝነት ቢሆንም እግዚአብሔር ግን በቸርነቱ ያወጣኛልም። ስለዚህ መግባት አለብኝ። እኔም ትውልድ ነኝ። እነርሱ የሚሰሩትን ማወቅ መቻል አለብኝ። ቢያንስ ቢያንስ እኒህን ጥበው የተባሉትን ታላቅ አባት ባገኛቸው፣ ምናልባት ከህይወታቸው ህይወትን፣ አኗኗራቸው ኑሮን፣ ከሚስጥራቸው ሚስጥራትን እቀዳለሁ ብያመኛለሁ። በዚህ ወታደሮች በሃይል ከገዳሙ የነጠቁት ሚስጥራዊና ታምራዊ ቦታ አለና ምናልባት አባ ፍቅረ ማርያም ይነግሩሃል ያሉኝ፣ ለዘተሐሰሶ መጽሐፈ ጥበብ እምዘ ይትበሃል ጥበቡ ትረክቦ፣ የምትፈልገውን የጥበብ መጽሐፍ ጥበቡ ከሚባል ሰው ታገኘዋለ፣ የምትፈልገውን የጥበብ መጽሐፍ ጥበቡ ከሚባል ሰው ታገኘዋለ የሚለው ሐሳብ አእምሮይ ላይ አይጠፋም። ወደ ኢባብ ኢየሱስ አቅናም፣ በዛም ብዙ ነገሮች የሚገለጡልህ ይኖራሉ። አይዞ፣ በርታ፣ ጠንቅር ተስፋ ቁረጥ ያሉኝ ትዝ ይለኛል። ለበርካታ መቶ ዓመታት በኢባብ ኢየሱስ ገዳም ስር የነበረው ይህ ሰፊ መስክ የቅዱሳን መሸጋገሪያ፣ የባህታውያን ማረፊያ፣ የበርካታ ቅርስና እጅግ ሚስጥራዊ የሆኑ ነገሮች መሸሸጊያ ሆኖ የኖረ ዋሻኑም የት እንደሚወስድ የት እንደሚያገባ ወደ የት አቅጣጫ እንደሚሄድ በርግጥ የማውቀው ነገር የለኝም። ነገር ግን ሚስጥራዊ የሆኑ በርካታ ነገሮች አሉት። ሚስጥር የሆነው ለማህበረሰቡ ነው። ሚስጥር የሆነው ለእኛ ግልብ ግልብን ለምንኖር ነው። በርካታ የሆኑ የጽዋ ማህበራትና እጅግ ሚስጥርን በዓለም ላይ የሚያውቁና የሚፈልጉ አሳሾች ግን እነርሱ በእጅ መዳፎቻቸው ልክ እንዳለ አብጠርጥረው ያውቁታል። ስለዚህ ይህንን ለህዝብ ነው እንጂ የተደበቀው ለዓለም ሚስጥርን ለሚፈልጉና ለሚያስሱ ሰዎች አይደለም። ለዚህ ነው ምእመኑ ማህበረሰቡ ማወቅ አለበት ብለምናም ነው። ማህበረሰቡ ካወቀ፣ ህብረተሰቡ ከነቃ ቅርሱን የመጠበቅ ኃላፊነት ይኖረዋል ማለት ነው። ይህንን እውነት ለልጆቹ ለልጆቹ ማስተላለፍ ይችላል። ይህንን አስተላለፈ ማለት ሀገር የሚቀየርበት ትውልድ የሚያድግበት ኢትዮጵያ ተነሳሽ ተነሳሽ የሚባልበት እጅግ ሚስጥራዊ የሆኑ ማንነቶቿ የሚወጡበት ነውና ለዚህ ነው ይህንን ለመግለጥ ወደ ህዝብ ይፋ ለማድረግ አባ ፍቅረ ማርያም እንደነገሩኝ፣ ናውቴ ብለው ምዘነ ጸርኮ ከፈል ከታነብብ እንዘ የመር ከፍሉ ከጻፈ ወቀብ ምስጢር አበው ጊዜው ሲደርስ ካየው ከፍለ ተናገር፣ ካወቀው ከፍለ ጻፍ፣ የአባቶችን ሚስጥር ጠብቅ ያሉኝ አባታዊ ቃልም ስላለ ነው። ይህንን ቂል ስለሆነ አይደለም የምንገልጠው፣ ሞኞችም ስለሆነ አይደለም የምንናገረው ወይም ደግሞ የሀገርና የሕዝብን ምስጢር አውጥተን ለባህዳን ለመስጠትም አይደለም። ነገር ግን በእግዚአብሔር ቸርነት በቅዱሳን አባቶቻችን ፍቃድ እንናገር ዘንድ እንገደዳለን። ይህንን ሚስጢራዊ የሆነውን እጅግ ታምራዊ ቦታ በምንና እንዴት በሆነ ምክንያት የመከላከያ ካምፕ እንደሆነ ሚስጥራዊ የሆኑ ጉዳዮች ይነሳሉ። የምዕራብ እዝ ማዘዣ ዋና ጣቢያ ነው። በመሆኑም ይህንን ቦታ በመከላከያ ካምፕነት እንዲተዳደር የተወሰነበት ከጀርባው ያለው ምስጢርስ ምንድን ነው? በወቅቱ እጅግ ከባድ የሆነ የፖለቲካ ጡዘት ውስጥ የነበረችው ኢትዮጵያ ሁሉንም ጥያቄዎች በአፈሙዝ በሚመለስበት ጊዜ በታላቁና በምስጢራዊ ባብ ኢየሱስ ገዳም ስር ይገኝ የነበረው ሰፊ ደንና መስክ ከገዳሙ ነጥቀው ለመከላከያ ካምፕነት አዋሉ። ካምፕነቱ ችግር ንቆት አይደለም። ነገር ግን ይህ የሆነበት ዋና ምክንያት ከጀርባው ብዙ ጉዳዮች የያዘ ሴራ ያለበት መሆኑን ዶክተር አበራም አደረኩት ባሉት ምርምር ሹክ ብለው ነበረ እርሳቸው እንዲህ ይላሉ እጅግ ሚስጥራዊ የሆኑ የጽዋ ማህበራት አለም ላይ አሉ አለምን የሚዘውሩ የሚያሽከረክሩ በእጅ መዳፎቻቸው ያክል እንዳለች ያለምን የሚያስሱ የሚፈልጉ የሚስጥር ማህበራት አሉ የጽዮን ቤተ እምነቶች ፕራዮሪ ኦፍ ዚዮን የተሰኘው ሃይማኖታዊ ተቋም እነ ኦፒስ ዴይ፣ ሌሎችም የጽዋ ማኅበራት እነ ናይትፍ ቴምፕላሮችና በርካቶች በኢትዮጵያ ምድር ተሰግስገዋል። ይህም በፖለቲካው በማኅበራዊ ሕይወቱ በኢኮኖሚው በእነ አይ ኤም ኤፍ ገብተው የአገሪቱን እጅግ ምስጢራዊ የሆኑ ማንነቷንና ታሪካዊ ቅርሶቿን ጭምር ይበረብራሉ፣ ይመረምራሉ፣ ያግዛሉ። በ1975 በፓሪስ ብሔራዊ ቤተ መዛግብት ቢብሊዮቴክ ናሲዮስ ለመጀመሪያ ጊዜ የተገኘው ምስጢራዊ ሰነድ ሌ ዶሲዮስ ሰክሬ ተብሎ የሚታወስ የብራና ላይ ጽሑፍ እንደ ሰራይዛክኒውተን ይዛክ ኒውተን ሳንድሮ ቦችሊ ቪክቶር ሂጎና ሊዮናርዶ ዳቪንቺ ያሉ በርካታ የጽዮን ቤተ እምነት አባላት ስም ይፋ ማድረጉን ነግረውኛል። ኦፐስዴ ተብሎ የሚጠራው የቫቲካን የክርስትና አይነት ከቅርብ ጊዜ ወዲህ እምነትን ከማስቀየር ከማስገደድና በአካላዊ ቅጣት ስጋን ከማዋረድ ባሻገር ከተሰኞ አደገኛ ተግባር ጋር ተያይዞ በሚነሱ ውዝግቦች ዋነኛ የመነጋገሪያ ርዕስ የሆነው እምነት አጣብቂኝ የካቶሊክ ክፍል ሃይማኖት እንደሆነ ይነገራል። እነዚህ ኦፕስ ዴ በኢትዮጵያ ሚስጥራዊ ቦታዎችና በቅዱሳን መካናት ጭምር ይገባሉ። በቅርቡ 47 ሚሊዮን ዶላር የፈሰሰበት ዋና መስሪያ ቤታቸውንም በኒውዮርክ ከተማ 243ኛ ሌክሲንግተን ጎዳና ላይ መኖሩን ነግረውኛል። ታዲያ ዶክተር አበራ እንደሚናገረው ከሆነ እነዚህ በርካታ የሆኑ የሚስጥር ማህበራት ከተመሰረቱ በርካታ መቶ ዓመታት እንዳለፋቸው ነው። እንደ ሰር አይዛክ ኒውተን፣ እንደ ሳንድሮ ቦችሊ፣ እንደ ቪክቶር ሂዮጎ እና ሊዮናርዶ ዳቪንቺ ያሉ ደግሞ በጣም ተጽዕኖ የፈጠሩ በርካታ ሚስጥራዊ ማህበራትን የመሰረቱ በተለይ የጽዮን ቤተ እምነት አባላትን ከታቦተ ጽዮን ጋር በተያያዘ ከቅዱሱ ጽዋ ጋር በተያያዘ ሌሎቹም ለማህበረሰቡ ይፋ ያልወጡ እጅግ ሚስጥራዊ የሆኑ ቅርሶችና ታምራትን የመድኃኒት አቀማመጥ ስነ ስርዓትን የኪነ ህንጻ እና የማዕድናት ሁሉ ጥበብን የያዙ በርካታ ጉዳዮችን ሚሊዮን ዶላሮችን አውጥተው ይፈልጋሉ በማለት በርካታ ነገሮችን ያካፈሉኝ ዲያቆን ዶክተር አበራም ታዲያ የእነዚህ ምስጢር ማህበራት ተጽዕኖ በኢትዮጵያ ገዳማት ውስጥ አለም። የጽዮን ማህበራት ታቦተ ጽዮንን ለመውሰድ ቅዱስ ጽዋውንም ለማሸሸት የማይፈነቅሉት ድንጋይ የማይወጡትና የማወርዱት አቀበትና ቁልቁለት የለም። ለዚህ ነው ኢትዮጵያ ሰው የላትም። ሰው ቢኖራትም እንኳ ለሀገሩ ለህዝቡ ለትውልዱ የሚቆጭም ሰው ስለሌላት እንዲሁ በፈለጉት በዘመናት ሁሉ እያስጋዙ ይወስዳሉ። ወደ ሀገሪቱ የሚገቡበት የፖለቲካ የማህበራዊ ህይወት የኢኮኖሚያዊ ማንነትን ሰበብ በማድረግ ነው። አንዳንዱን እጅግ ሚስጥራዊ የሆኑ ቦታዎችንና ጥናት ለማድረግ የሚፈልጓቸውን ቦታዎች በኢንዱስትሪ ማስፋፋት ሰበብ፣ በማዕድን ማውጣት ሰበብ፣ በሆቴል ኢንዱስትሪ ሰበብ እንዲሁም በመከላከያ ካምፕነት ሰበብ ቦታውን አጥረው ይይዛሉ። ከዛም የሚፈልጉትን ነገር ሪሰርች ያደርጋሉ፣ ይመረምራሉ፣ ይፈልጋሉ። የሚያገኙትን እያንዳንዷን ሚስጥር በዲፕሎማት ሰበብ ሳይፈተሹና ሳይመረመሩ ከሀገር በነጻነት በቦርሳቸው አጭቀው ያሸሻቸዋል። ይህ ነው እንግዲህ ነገሩ። ለዚህም ነው በዚህ እጅግ በርካታ ዘመናትን ባሳለፈ በርካታ ሚስጥራዊ ባንነቶችን ባያዘው በይባብ ኢየሱስ ገዳም ውስጥ እኒህ አባ ፍቅረ ማርያም የላኩኝ ምክንያት ምናልባት ይህን መረምር ዘንድ ይህን አውቅ ዘንድና ይፋረግ ዘንድ ይሆንን ብያስብ ያለሁኝ ወደዚህ ወደ መከላከያው ካምፕ ለመግባት ጊዜ ና ያለሁኝ የሚወጡበትና የሚገቡበትን ሰዓት እመለከታለሁኝ። ምናልባት የፀሐይን ማዘቅዘቃ አይቼ እርሷን ተመልክቼ የፀሐይን ጮራም በዋርድያው ፊት ለፊት ስቶን ለማየት በሚቸገርበት አቅጣጫ መግባት እንደምችል ገብቶኛል። አሁም በስተምራ በኩል ማለት ነው። በስተምራ በኩል ልክ በዋርድያው ስትሬት ፀሐዋ ጨረሯን ስትለቅ እኔ በሳሮቹ እየተሽሎኮሎክ ባጥሩ ስር መግባት ይችላለሁ የሚል ውሳኔ ወስኛለሁኝ። ከዛም ባሻገር ከዋርድያው በታች ያሉ እዚህና በዛም የሚንቀሳቀሱ መከላከያዎችን እንዴትስ ማለፍ ይችላለሁ የሚል ሌላ ሀሳብና ጭንቀት ሆነኝ። ለዚህም እረኞች ይተባበሩኝ ዘንድ አንድ መላ ዘየድኩኝ። ሰላም፣ በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ ለዛሬ እዚህ ላይ አበቃለሁኝ። ቀጣዩን ክፍል ይዤላችሁ ቀርባለሁኝ። የፈለገ ጥበባት ሁለት የዩቲዩብ ቻናላችን ነው። ፈለገ ጥበባት ሁለት የዩቲዩብ ቻናላችን ላይክና ሰብስክራይብ እያደረጋችሁ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ የዶል ምልክቷን በመጫን ሸረም በማድረግ ለህዝብ፣ ለማህበረሰብ፣ ለምእመን ይደርስ ዘንድ ቤተሰባዊ ኃላፊነታችሁን እንድትወጡ በትህትና ጠይቃችኋለሁ። የፈለገ ጥበባት ሁለት አዲሱ የዩትዩብ ቻናላችን ነው። ከ62000 በላይ ተከታይ ያለው የዩትዩብ ቻናላችን በተለያየ ምክንያት ሪፖርት በመደረጉ ለብዙሃኑ እንዳይደርስ ስለሆነ ይህን ፈለገ ጥበባት ሁለት ዩትዩብ ቻናልን ሰብስክራይብ ላይክ፣ ሸር ያደረጋችሁ፣ ለሰዎች አጋሩ። ሌላው ቴሌግራም አድሬስ በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በዛም እየተቀላቀላችሁ አንዳንድ ሐሳቦችን እውነቶችን፣ መረጃዎችን ሁሉ በመያዝ ለሀገር ለትውልድና ለሕዝብ የሚጠቅም እውነትን ተሸምቱ ዘንድ መልእክቴ ነው። ቀጣዩን ክፍል ይዤላችሁ ቀርባለሁኝ። እስከዚያው ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ እላለሁኝ።